እንዴት አመሻችሁ፣ ሰላም ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በእያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ ዶሮ ልሰራ ነው፣ ቅራት። ዛሬ እንደ ውሃ ያልበዛበት ወጥ ማለት ነው። ውሃ ያልበዛ፣ ውሃ ድርቅ ያለ ወጥ ልሰራ ነው። ሁለት ዶሮ ነው የምሰራው። ይኸው እንደዚህ አልቋል። ከዛ አሁን ይህን አጥበዋለሁ ማለት ነው። ቆዳውን አነሳለሁ ከላዩ ላይ ሙልጭ አድርጌ አጥቤ፣ ዛሬ ትንሽዬ ወጥ ውሃ ያልበዛበት ልንሰራ ነው ማለት ነው። እንደ ጥብስ አይነት ነገር አብራችሁን ሁኑ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ እስከ መጨረሻ ተመልከቱ። ቆንጆ የዶሮ ወጥ እንሰራለን፣ የአረቦቹን ማለት ነው። የእኛን ሳይሆን የኢትዮጵያ ዶሮ ወጥ ሳይሆን የአረቦቹን ዶሮ ወጥ ነው የምንሰራው። ሳሎና ነው የሚባለው መሰለኝ እንደዛ ነገር ነው። ስለዚህ እሱን እንሰራለን። አብራችሁን ተመልከቱ፣ እስከ መጨረሻ ቪዲዮ ተመልከቱ፣ አብራችሁን ቆዩ። አመሰግናለሁ ለምንሰጡን አስተያየት እና አበረታቱ። መልካም ቆይታ፣ አብረን እንስራ። ይኸው እንደዚህ አድርጌ ቁራርጬዋለሁ። እንግዲህ የዚህ ሀገር አሰራሩ በጣም ቆንጆ አድርጌ በልቆም ይዘን ምናምን እና አድርጌ ፋርጬዋለሁ። አሁን እንጠብስና መጀመሪያ ቀናምነት እንስራለን፣ ከዛ በኋላ ደግሞ እንጠብሳለን ማለት ነው። በዚህ ከዛ ነው ወጥ መስራው። ያው እዚህ ሀገር ሳሎና ነው ተከታተሉ። እንዲሁም እንደዚህ ጨምሬ በታለው ቅመሞቹ። ስለዚህ ያው ትንሽ ነው በዛ ጠበስ ጠበስ የምናደርገው ብዙ እናደርገው ቀይ እናደርገውም ትንሽ ብቻ ጠበስ ጠበስ የምናደርገው ውሃውን እንዲመጠውና እንዲሁ እንዲሁ እንዲወጣ ማለት ነው፣ ከውስጡ በጣም ቆንጆ ወጥ ነው የምንሰራው ዛሬ። አረቦቹ ወጥ ነው፣ ተከታተሉ። ይህንን ለወጥ ለመስራት እንግዲህ ሽንኩርት ያስፈልገኛል፣ ቲማቲም፣ ድንች ያስፈልጋል፣ ነጭ ሽንኩርት የፈረንጅ ቃሪያ እና ይሄ ያስፈልጋል። ይሄ ወጥ ያወፍራል። በዛ ደግሞ ይሄኛው ማለት ነው። ይሄ ነው የሚያስፈልገን ለዚህ ወጥ ለመስራት። ይሄ ዶሮ ወጥ የዚህ ሀገር ዶሮ ወጥ መስራት ይሄ ነው የሚያስፈልገን ማለት ነው። ተከታተሉን አብራችሁ ይው። እንደዚህ ይሄ ለወጥ ነው የሚያስፈልገው ማለት ነው። ዘይታችን ወቋል። ይሄ ነው

በዚህ መልኩ ጠብሰን ጨርሰናል። አሁን እንዲህ ሽንኩርታችንን እንሰራ ላይ ማለት ነው። በሚያምር ሁኔታ ተጠብሷል። ይሄ ተከታተሉ። እንደዚህ እያቁላለን። አንድ ላይ ነው የጨመርኩት። በነገራችን ላይ በጣም ወገቤን ስላመመኝ መቆም አልቻልኩ እያምሰራው። ስለዚህ አንድ ላይ ይሁን፣ ምንም ችግር የለው። ዋና መብሰሉ ነው። ሁሉም ነገር አንድ ላይ ነው ማቁላላ አዛ እንግዲህ እንደ ኢትዮጵያ ሽንኩርቱ መጀመሪያ አቁላልተን ከዛ እንድን እሱ እሱ ነገር እዚ የለምና እንደፈለጋችሁን መስራት ትችላላችሁ። ዋናው ጥፍጥና ብቻ ነው። በቃ ከጣፈለ ችግ የለውም። ከላይ ራሱ ሽንኩርት ቢጨምሩበት ይበሉታል ይበሉታል፣ ከጣፈለ ማለት ነው። ከላይ ሽንኩርት እንኳን ቢጨምሩ ወጡ ላይ እንደዛ ነበረ በፊት የምሰራው እዚህ ቤት አረቁተ ሲታሳየኝ በድሮ ዘመን ስጋውን ተቀቅለዋልና ከስጋ ላይ ሽንኩርቱን ምኑ እዛው እዛው ነው የምንጨምርበት። እና ከምን ደግሞ የኢትዮጵያ እንደመሆነ የመጠን እንግዲህ ኢትዮጵያውያን ታውቃላችሁ ጽንድት ያሉ ናቸው። ምግብ ሲሰሩ ጽንድት ያለ ምግብ ነው የምሰሩት። እንደ ሀገሬ ሳቁላላ ስንድት ስልት ስልሰራዎች ለደመርኩት ማለት ነው። እንደዚህ አይደለም። እንደዚህ አድርጌ ነበረ ምችለች እንደዛም ነው ያው ኛ የምስራ ምግብ ምንም አይጣፍልም ቅጠል ቅጠል አይል ውሃ ውሃ አይል ምንም ነገር ማለት ነው፣ እዚህ ግባ የማይሉት ነው። ዞብ ስለምትሰራ እሷ ከምትሰራ ቀም በላማ እኔ ጾምን ባድርሻ ለኛ ምክንያቱም እኔ ኢትዮጵያዊ ወይ ነኝ። ኢትዮጵያ እንደዚህ ድህነታችን ነው እንጂ የሆነ ዝም ብሎ ቁራቁንቦን ነገር አንሰበስብም። ጽድት ያለ ነገር ነው የምንበላው፣ ና ሽሮችንም ቢሆን በጣም ጽድት ያለ ሽሮ ነችናት፣ ንጹሕ ሽሮ ይ ሽንኩርት አቁላልተን የምንበላው እና እንደዛ ነው። ስለዚህ አሁን ያነሳሁት ሳወራው በጣም የደከመች ሽንኩርቱንም ቃሪያውንም ቲማቲሙንም አንድ ላይ ነው የማቁላላው። ቁላላው ለማለት ፈልጌ ነው። አብራችሁን ተከታተሉ። ዶወዳቸዋሉ በጣም እንትኑ አንድ ላይ የተቁላላ ወጥ። ሽንኩርት ጨምሬ የለኩ ቅመም ብቻ ነው የቀረኝ። ቅመሙን ጨምሬ ከዛ ዶሮን ጨምሬ እኛ ኢትዮጵያ ዶሮ ለመስራት ሰዓት ነው የሚፈጅብን

ትኩ ሽሮ እና እና ነጭ ሽሮ በቃሪያ በምጥምጣ ምናምን ነገር እንደዚህ ሆነዋል። ወጡ ቁሌቱ ተቁላልፏል። እግዚአብሔር ይመስገን፣ ዶሮ ጨመራል። ይሄ ድንሽ የጨመረበታለው ያው ኢትዮጵያ ላላችሁ እዚህ ሀገር ዶሮ ውስጥ ያው ምንድን ነው ድንሽ ይጨምራል ማለት ይጨምራል ሁሉም ነገር ነው የሚጨምረው ቃራ ይጨምራል ስለዚህ አረብ ሀገር ያላችሁ እንኳን ምን ችግር የለም ስለምታውቁት ይኸው በዚህ መልኩ ያምሯል በጣም እዚህ ጋር ደግሞ እየፈላ ውሃ አለኝ እሱን ነው የምፈልስበት ቆንጆ እራት ተሰርቷል ዛሬ ዛሬ እራት ዶሮ የሆነበት ምክንያት

ይሄ ዛ ዶሮና ድንች ሁሉም ምስል ልብሎ ውሃው ምጥጥ ያደርገዋል ማለት ነው። ስለተከታተላችሁ አመሰግናለሁ። እንግዲህ ከበሰለ በኋላ ማውጣት ብቻ ነው የምቅረው፣ እሱም ደግሞ ያው እየበሉ መቅረብ ስለማይቻል ነው። ስለዚህ ጨርሰናል። ዛርይራል በቃ ከድኜ ቀንሼ እሄዳለሁ። ከዛ በኋላ አጥበዋሉ ማለት ነው። እንደዚህ ሰርቻለሁ። መልካም ምሽት ይሁንላችሁ። ሰላም እደሩ። የነገ ሰው ይበለን። በየላችሁበት እግዚአብሔር ይጠብቃችሁ፣ ራሳችሁን ጠብቁ። ሰላም ይደሩ። የነገ ሰው ይበላችሁ።